የስኩዲቶን ሻምፒዮን ለመለየት እስከ መጨረሻው ሳምንት ያስጠበቀው የጣሊያን ሴሪ ኤ በናፖሊ ሻምፒዮናነት ተጠናቋል። ሀያ ክለቦችን በሚያሳትፈው የጣሊያን ሴሪ ኤ ናፖሊና ኢንተር ሚላን እስከ 38ኛው ሳምንት ድረስ ለዋንጫ ተፎካክረዋል። ሁለቱ ክለቦች በሊጎ የመጨረሻ ሳምንት በተመሳሳይ ምሽት 3 ሰዓት ከ45 ናፖሊ በሜዳው ከካግላሪ ኢንተር ሚላን ከሜዳው ውጪ ከኮሞ ተጫውተው በተመሳሳይ 2 ለ0 ረትተዋል። የሁለቱ ክለቦች ሻምፒዮናነት ፉክክርም ከ60 ዓመት በኋላ ነው እስከ መጨረሻው ሳምንት የዘለቀው። በዲያጎ አርማንዶ ማራዶና ስታዲየም በተደረገው ጨዋታ ስኮት ማክቶሚኔ እና ሮሜሎ ሉካኩ የናፖሊን የአሸናፊነት ግባዎች በማስቆጠር ናፖሊን በታሪኩ ለአራተኛ ጊዜ የጣሊያን ዋንጫ እንዲያሳካ አድርገዋል። አሰልጣኝ አንቶኒዮ ኮንቴና ሮሜሎ ሉካኩ ከተለያዩ ክለቦች ጋር በጋራ በመሆን የጣሊያን ሴሪ ዋንጫን አሳክተዋል። ከአራት ዓመት በፊት ከኢንተር ሚላን ጋር ዘንድሮ ደግሞ ናፖሊ ጋር የስኩዲቶን ባለድል ሆነዋል። ቤልጅየማዊ አጥቂ ሮሜሉ ሉካኩ ከሁለት ክለቦች ጋር ስኩዲቶን ማሳካት የቻለ ተጫዋችም ሆኗል። የ55 ዓመቱ ጣሊያናዊ አሰልጣኝ አንቶኒዮ ኮንቴ ከዩቬንቱስ ጋር ሶስት ከኢንተር ሚላንና ናፖሊ ጋር አንዳንድ በአጠቃላይ አምስት የጣሊያን ዋንጫዎችን በማንሳት የመጀመሪያው አሰልጣኝ ሆነዋል። በክረምቱ ዝውውር የልጅነት ክለቡን ማንቸስተር ዩናይትድን ለቀው ናፖሊን የተቀላቀለው ስኮት ማክቶሚኔ የውድድር ዓመቱ የጣሊያን ሴሬ የምርጥ ተጫዋች በመሆን ስኬታማ የውድድር ዓመትንም አሳልፏል። የኔፕልሱ ጀግና የተሰኘው ማክቶሚኔ በኦልትራፎርድ ቦታ የለህም ተብሎ ቢገፋም ጀግኖችን ማክበር የሚችሉና ከአንድ ሚሊዮን በታች ሕዝብ ቁጥር ባላት የኔፕልስ ከተማ የኔፕልሱ ጀግና የሚል ውዳሴም ተሰጥቶታል። ስኮትላንዳዊን ኮከብ የሚያወድሱ መዝሙሮችም በደጋፊዎች ተሰምተዋል። በአንጋፋው አሰልጣኝ አንቶኒ ኮንቲ አማካኝነት ምርጥ ብቃቱን ያወጣው የ28 ዓመቱ አማካይ በበርካቶች ዘንድ እየተወደሰ ይገኛል። ናፖሊ ባለፉት ሶስት የውድድር ዓመታት ሁለት ጊዜ የስክሪቶ ባለድል ሆኗል። የምናው ሻምፒዮን ኢንተር ሚላን ከሞን ሁለት ለዜሮ በመርታት ለተከታታይ ዓመታት ሻምፒዮን ለመሆን የነበረው ትልምም ሳይሳካ ቀርቷል። የሚላኑ ክለብ የውድድር ዓመቱን ያለ ዋንጫ ላለማሳለፍ በቀጣይ ሳምንት ከፒኤስጂ ጋር ያለበትን የሻምፒዮንስ ሊግ ፍጻሜ መጠበቅም ግድ ብሎታል።